ይሄ በፍጹም ሰው አይደለም ኢን ሃዛ ኢላ መለኩን ከሪም አላህን በማመጽ አላህን በመወንጀል አላህ የከለከለውን ነገር በማድረግ ጉዳይ ላይ ግን በተንኮል አሰበችው ሰባት በሮችን ቆለፈችበት ትንሹም ይወደዋል ትልቁም ይወደዋል ሴቱ ይወደዋል ወንዱ ይወደዋል መጥፎን ነገር የሚያስብ ሰው መቀጣት አለበት ወይ መታሰር አለበት ምን ባደረገ ንጹህ በሆነ ታማኝ በሆነ የአላህን ትእዛዝ ብቻ ነው የፈጸመው በወንጀል አልተባበርም ስላለ እስር ቤት ሆኖ ጀነት የሚገባው በዩሱፍ ዓለይሂ ሰላም ውበት ሁሉ ይሆናል ከዛ ልብሱን በሚመለከቱ ሰዓት ልብሱ የተቀደደው ከየት ነው ከኋላ ከዛ ቢለዋ ደግሞ በእጃቸው እንዲይዙ አድርጋ ሰጠቻቸው ማለት ነው ዩሱፍ ዓለይሂ ሰላም ምን ይችላል ብያቸው ነበር የህልም ፍቺ መፍታት የሚችል አላህ ሱብሓነሁ ወተዓላ የዚህን ዕውቀት የሰጠው ሰው ነው በሌጹነውና ልጁ ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው።

እያወራን የሆነ ቦታ ላይ ነው ያቋረጡን የነበረውና ዛሬም ካቆምንበት ነው የምንቀጥለው ማለት ነው። ካቆምንበት ከመጀመራችን በፊት ከባለፈው የዩሱፍን ዐለይ ሰላም ታሪክ ምን ላይ አቁመን እንደነበረ የምታስታውስ ከሆነ አንተ ትነግረኛለህ ወይም ደግሞ አንተ ትነግሩኝና ከዛ የዛሬውን ታሪካችንን ደግሞ እንጀምራለን ማለት ነው። የባለፈው የዩሱፍን ዐለይ ሰላም ታሪክ ምን ላይ ነበር አቋርጠን የነበረው ካስታወስክ ነቢዩላህ ዩሱፍን ከጉርጓድ አውጥተው ግብፅ ሀገር ወስዶ ሲሸጡት ምድር ነበር። እና ለእናት እና በቃ ይቀረን ደግሞ እሱ ያሟላል። ከጉርጓድ ውስጥ አውጥተውስ አዚዙ ገዝቷቸው ከዛም በኋላ ወደ ቤት ወሰደሎ ይህን ልጅ አሳደጊው ልጅ መውለድ ስለሌለብን ይሄንን ተንከባከቢው፣ ይሁን ግብፅ ሀገር ውስጥ ማለት ነው። ትክክል ነው፣ ልጅ መውለድ ስለሌለብን ሳይሆን ልጅ መውለድ ስለማይችሉ ነው። ልጅ መውለድ ስለማይችሉ፣ ይሄንን ልጅ ወይ ይጠቅመናል፣ ወይ ደግሞ ልጅ አድርገን ብናሳድገው በጣም ጥሩ ነው። ስለዚህ ተንከባከቢው ብለው አዚዙ ጋር ተነጋገሩ ማለት ነው። የባለፈውን ታሪክ እዚህ ላይ ነበር አቋርጠን የነበረው። አሁን ከዚህ ጋር ስንቀጥል ምንድን ነው ነቢዩ ላ ሱፍ ሰላም ወንድሞቹ ያን ሁላ ተንኮል አድርሰውበት ያን ሁሉ ግፍ አድርሰውበት፣ አላ ስብንሁ ተላ ግን ይመረጠው ሰው ለትልቅ አላማ፣ አላ ያጨው ሰው የፈለገ ነገር ቢሆን እዛ ደረጃ እንዳይደርስ የሚከለክለው ነገር የለም። በባለፈው ክፍል ካስታውሱ ከነበረ ዩሱፍ አለ ሰላም የወደፊቱ ነብይ እንደሚሆን፣ ከአባቱ ቀጥሎ ነብይ እንደሚሆን አባትየውም ስለሚገምቱ ያንንም ህልም ሲመለከት ያ ያየው ህልም እውነት እንዳይሆን ነበር ወንድሞቹ የታገዱት። ግን አላህ የፈለገ ተንኮል የሚያስቡ ሰዎች ተንኮል ቢያስቡ ላንተ ካሰበልህ ነገር የሚከለክለው ምንም ነገር የለም። ግብጽ ሀገር ወስዶ ቤተ መንግስት ውስጥ በእንክብካቤ እንዲያድግ ተንከባከቢው ጥሩ አርገሻ አሳድገው እየተባባሉ አደራ የሚባባሉ ቤተሰቦች ውስጥ ወስዶ አላህ ስብሓናሁ ተዓላ አስቀመጠው ማለት ነው። ዩሱፍም ደግሞ እዛ ሲኖር እንደ ማንኛውም ልጅ አይደለም። በጣም ጎበዝ ነው። በጣም አዋቂ ነው። የህልም ፍችንም አላህ ስብሓነሁ ወተዓላ ያሳወቀው ሰው ነው። እዛ ቤተ መንግስት ውስጥ ሲኖር በዚህ እውቀቱ፣ በዚህ ውበቱ፣ በዚህ ጠንካራ ማንነቱ ሁሉም ወደደው ማለት ነው። ትንሹም ይወደዋል፣ ትልቁም ይወደዋል፣ ሴቱ ይወደዋል፣ ወንዱ ይወደዋል። እዛ ቤተ መንግስት ውስጥ የተከበረ ሆኖ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 የከተማ ሰዎችን በጠቅላላ የምርአቱል ዓዚዝም በልዩ ሁኔታ እሱ ላይ ተንኮላሰበችበት ይሄ ሰው እዛ ተገዝቶ ነው የገባው፣ ባሪያ ነው። ባሪያ ስለሆነ ደግሞ ባሪያ የታዘዘውን ነገር የመፈጸም ግዴታ አለበት። ስለዚህ እኔ የማዘው ነገር መጥፎም ይሁን ጥሩ የመታዘዝ ግዴታ አለበት አለች። በሀገራቸው ባሪያ እንደዛ ነው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 ነቢያችንም ላ ሰለም እንዳስተማሩን እናትና አባትን ከአላህ ሐቅ ቀጥሎ ያለ መሆኑን አ ቁርአን ላይ ነግሮን እያለ ማለት ነው አላህን በማመጽ አላህን በመወንጀል አላህ የከለከለውን ነገር በማድረግ ጉዳይ ላይ ግን በፍጹም እናትና አባትን ቢሆኑ እዚህ ጋር አልታዘዝም ምክንያቱም እዚህ ላይ መቅደም ያለበት ትዛዝ የማን ነው የአላህ ስብሓነሁ ወተዓላ ትዛዝ ስለሆነ ማለት ነው? ከዛ እሱም በመጥፎ ነገር የሚያዘው ማንኛውም ሰው ይኑር፣ ባሪያም ሆነ ምን፣ አላህ የከለከለው ከሆነ የፈለገ ነገር ያድርጉን እንጂ ትእዛዛችን አልፈጽም የሚል ቁርጥ አቋም አለው ማለት ነው። ለተንኮል አሰበችው፣ ሰባት በሮችን ቆለፈችበት። መፈልገውን ተንኮል ነገር ታደርጋለህ ስትለው እኒ መዓዘላህ አለ፣ በአላህ እጠበቃለሁ አለ፣ እምቢ አለ፣ ሸሸ አመለጠ ከተንኮል ከሚሰራበት ቦታ ሮጠ ማለት ነው። ከዛ በኋላ ከኋላ በኩል እዚህ ጨርቁን ይዛ ቀደደችበት ማለት ነው። መጨረሻ ላይ ሰባቱን በር ተከፍቶ መጨረሻ ላይ በሚወጡ ሰዓት ማን ተገኘ እዛ ቦታ ላይ? አዚዝ የግብፅ ሀገር አስተዳዳሪ በራፉ ላይ ተከሰተ። ከዛ በኋላ ምን አለች? መጥፎ ነገር አላህ የማይፈልገውን አላህ የማይወደውን ነገር እንዲያደርግ ያዘዘችው ማለት ራሱ አይደል? እሱ ደግሞ እምቢ ነው ያለው አይደል? እሷ እንትኑን ገለበጠችው ታሪኹን መጥፎን ነገር የሚፈልግ የተጠላን ነገር የሚያደርግ ሰው በቤተሰብህ ላይ ቅጣቱ መታሰር ወይም ደግሞ ከባድ ቅጣት ካልሆነ በስተቀር ሌላ ምን አላለች? በቤተሰብህ ላይ መጥፎን ነገር የሚያስብ ሰው መቀጣት አለበት ወይ፣ መታሰር አለበት አለች። እሱን ራሷን ንጹሕ አድርጋ እሱን ጥፋተኛ ያደረገችው ማለት ነው፣ ግልብጥ ብላ ሱብሓነላህ። ከዛ በኋላ እዛ ላይ የራሷ የሆነ ቤተሰብ የሆነ አንድ ሰው በጣም ብልሃዊ ብልህ የሆነ ሰው ማለት ነው። እዚህ ላይ የተለያየ ታሪኮች ናቸው ያሉት የሚባሉት ማለት ነው። ቁርአን ላይ ያለው የራሷ የሆነ የቤተሰብ አካል አጋለጣት ነው። ሐቁን ተናገረ ነው። ግን በሌላ የተለያዩ ሪዋያት ላይ ደግሞ ሕፃን ልጅ ገና መናገር የማይችል ሰው ሕፃን ልጅ ተናግሮ አጋለጣትም ይላለ። አላ ኩሊ ሃል የራሷ የቤተሰቡ አካል የሆነ ሰው ምን አለ፣ በጣም ብልህ ነው። ዐዚዝ ደግሞ በጣም የሚወደው የሚያምነው ሰው ነው። ምን አለ እንካ ነቃሚ ሶቁደሚን ዱቡር ልብሱ ከኋላ ከሆነ የተቀደደው እሱ ንፁህ ነው፣ እሷ ናት ጥፋተኛ። አይቶ አለ ልብሱ ደግሞ ከፊት ከፊት ከሆነ የተቀደደው እሷ ትክክልናት እሱ ወንጀለኛ ነው፣ አለ። ከዛ ልብሱን በሚመለከቱ ሰዓት ልብሱ የተቀደደው ከየት ነው? ከኋላ። ለዚህ በጣም ዐዚዝ በጣም ደነገጠ፣ በጣም አዘነና ምን አለ ኢነ ከይደኩነ ዐዚም ተንኮላችሁ በጣም ብርቱ ነው። እናንተ እናንተ ሴቶች ተንኮላችሁ በጣም ብርቱ ነው። ከዛ ግን ምን አለ፣ ተራ ነገር ተናገረ። ምን አለ? አንቺም ከጥፋትሽ ተመለሺ፣ አንተም ደግሞ ይህንን ወርህን፣ ይሄንን የተከሰተውን ነገር ዝም በል። አሁን እኮ ትልቅ ወንጀል ምሳሌ ወንጀል ተፈጽሟል። ወንጀል የሰራው አካል መቀጣት አለበት። ወንጀል አልሰራም ያለው ደግሞ ንጹሕ የሆነ ሰው ደግሞ ንጹሕ እንደሆነ መመስከር አለበት። እሱ ግን እንደቀላሉ በዚህ መልኩ ነገሩን ለመቋጨት ሞከረ ማለት ነው። ነገር ግን ወሬው ከአንድ ሰው ከሁለት ሰው ካለፈው ወሬ እንዴት ነው ይበዛል። ለምሳሌ አንተ ብቻ የምታውቀው አንድ ወሬ ካላወራሁ ለሌላ ሰው አንተ ጋር ብቻ ይቀራላ። ለእሱ ከነገርከው

ዩሱፍን የሚባል ሰው አላህ በማይወደው ነገር እያስቸገረችው ምናምን ተብሎ በከተማው ላይ ወሬ በዛ። እሷ ደግሞ ምን አደረገች? እንዲህ ሁላ ወሬ ምንድን ነው? እንዳውም የከተማውን ሴቶች በሙሉ ጥሩልኛለች። ይህንን ወሬውን እያወሩ ያሉት ዋና ዋናዎቹን ባሪያዎቹን አይደለም። እሷ ላይ እያወሩባት ያሉ የከተማው ሴቶች አሉ፣ አይደለም እነሱ እነሱን ዋና ዋናዎቹ ሰብስቡልኝ፣ ቤተመንግስት ውስጥ አለች። ከዛ በኋላ ተሰበሰቡ። ዩሱፍ እንዳልኳችሁ ውበቱ በጣም ነው የሚያምረው ማለት ነው። ዱንያ ላይ የዩሱፍን ዓለይሂ ሰላም መልክ የሚያክል የለም ነው የሚባለው። በጣም ውብ ናቸው። አልተፈጠረም እስከ አሁን ድረስ ዩሱፍን የሚመስል ውበት ያለው ወጣት ማለት ነው። የከተማውን ሴቶች በሙሉ ጥሩልኝ አለች። ከተማ ውስጥ ያሉ ዋና ዋና ሴቶች የእሷን ስም ሲያጠፉ የነበሩ ሴቶችን በሙሉ ሰበሰበቻቸው። ከዛ በኋላ አንድ ቤት ውስጥ አስገባቻቸው። ማድ ተዘጋጅቷል፣ ምግብ ተዘጋጅቷል። ለሁሉም ፍራፍሬ ሰጠቻቸው። እንደዚህ የሚቆረጥ ማለት ነው፣ የተቆረጠው የሚበላ፣ ብርቱካኑን፣ ሙዙን፣ ፓፓያውን የተለያየ ፍራፍሬዎች ሰጠቻቸው። ከዛ በኋላ ያንን ይዘው ከዛ ደግሞ እሱን የሚቆርጥበት ምን ሰጠቻቸው? ቢላዋ ሰጠቻቸው። እሷ ያሰበችውን አስባ ነው። ምን አስባ ነው? ምን ሊፈጠር ነው የሚለውን ነገር እረፍት ወተን ተመልሰን መተን እናሟላለን፣ እንሻአላ ሰዓት ስለገደበን ማለት ነው። ውድና የተከበራችሁ ተመልካቾቻችን አላለቀም ፕሮግራማችን፣ ከእረፍት በኋላ ተመልሰን እንመለከተዋለን ሳተረቁ ጠብቁን። ሰላሙ አሌይኩም ወረህመቱላሂ ወበረካቱ። በንጹህ ነውና ልጆ ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሉ ባዳሩ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ከእረፍታችን ተመልሰን ተገናኝተናል። ከእረፍት በፊት ስንመለከት የነበረው ነገር ምንድን ነው? የእሷን ስም ሲያጠፉ የነበሩ ሴቶችን ዋና ዋናዎቹን ሰብስባ አንድ ክላስ አስገብታ ለሁሉም የተለያዩ ፍራፍሬዎችን፣ አትክልቶችን ሰጥታ ከዛ ቢለዋ ደግሞ በእጃቸው እንዲይዙ አድርጋ ሰጠቻቸው ማለት ነው። ከዛ በኋላ ዩሱፍን ዓለይሂ ሰላም ምን ብለዋለች እሕሰነ ስያብ ለብሶ ቆንጆ የሆነውን ልብሱን ለብሶ በነሱ መካከል እንዲያልፍ ትእዛዝ አስተላልፋለች። መጥፎ ነገር አላህ የማይወደውን ነገር እንጂ የማይታዘዘው እንደ ባሪያ፣ እንደ አገልጋይ ያዘዘችውን ነገር ማድረግ አለበት። ይታዘዛታል፣ ታዘዛ ማለት ነው። በነሱ መካከል እንዲያልፍ አደረገችው። ገና እሱ በነሱ መካከል ማለፍ ሳይጀምር በፊት እሱ ወደ እነሱ ከመግባቱ በፊት ምን አደረገች? እሷ ምን አዘዘቻቸው? ቢላዋ ሰጠቻቸው። ለሁሉም የያዛችሁትን አትክልት የላ እየቆረጣችሁ መብላት ትችላላችሁ፣ አለቻቸው። ከዛ እነሱ እንደ የያዙትን ብርቱካን ይዘው እየቆረጡ ሊበሉ ማለት ነው፣ እየቆረጡ እያለ ያን ዩሱፍ በመካከላቸው እንዲገባ ትእዛዝ ተሰጠው፣ ታዘዘ ማለት ነው። ዩሱፍ ዓለይሂ ሰላም በመካከላቸው ማለፍ ጀመረ ማለት ነው። በመካከላቸው ሲያልፍ ውስጥ ያንን እያዩ የነበሩ ሴቶች ብርቱካኑን እየቆረጡ ብርቱካኑን ጨርሰው እጃቸውን መቁረጥ ጀመሩ። ምንም አይነት ሕመም አይሰማቸውም ነበር በሰዓቱ ማለት ነው። ለምን ዩሱፍ ዐለይሂ ሰላም መጀመሪያ አንድ ነገር ካችሁ ውበቱ በጣም ከፍተኛ የሆነ ውበት ነው ያለው እስከ አሁን ድረስ ሀሳባቸው ብርቱካኑ ላይ ሳይሆን ዩሱፍ ላይ የሆነ ሀሳባቸው ማለት ነው። ሳያስቡት እጃቸውን ዘለዘሉት ማቆራረጡት ዩሱፍ ዓለይሂ ሰላም ውበት እስከ አሁን ድረስ ዩሱፍን የሚመስል ውበት ያለው የለም ነው የሚባለው። እንዳውም አንዳንድ ሪዋዎች ላይ ጀነት የሚገባው በዩሱፍ ዓለይሂ ሰላም ውበት ላይ ሁነን ነው እድሜያችን ደግሞ በዒሳ ዓለይሂ ሰላም በሱ እድሜ ላይ

ይሄ በፍጹም ሰው አይደለም። ኢን ሃዛ ኢላ መለኩን ከሪም ይሄ የተከበረ መላኢካ ነው የሚሆነው። እንጂ ሰው ሊሆን አይችልም። ሰው እንዴት እንደዚህ ሊያምር ይችላል? ሰው እንዴት እንደዚህ ውበት ሊኖረው ይችላል? ሰው እንዴት እንደዚህ አይነት ፍጥረት ሊሆን ይችላል? ይሄ በፍጹም ሰው አይደለም፣ እኛ ሰው እናውቃለን አሉ። ከዛ በኋላ ዙለይኻ ስሟ ከ ስማ እንደዛ ነው፣ በተለያየ ሪዋያች ላይ ያለው ሀቂቃው ባይሆንም ማለት ነው የተረጋገጠ ባይሆንም። ስሟ ታሪክ ላይ ዙለይካ ተብሎ ተቀምጧል። ነገር ግን እኛ አሁን እምራቱል አዚዝ የአዚዝ ባለቤት ወይም ደግሞ የግብፅ አስተዳዳሪ ባለቤት እያልን ነው የምንወስደው። ስሟ እርግጠኛ ላይ ሆን ስለሚችል ማለት ነው። ምናለቻቸው በዚህ ወጣት ነው እንግዲህ ያማችሁኝ ስሜን ስታጥፉ የነበረው አሁን እኔ እኔ ጥፋተኛ ብላ ጥፋቷን በጥፋት ላይ እንትን ልትል ልክ መሆኗን ልታረጋግጥ ማለት ነው ለነሱ እነሱ ውስጥ ኢማን የለም። የሚያመልኩት የተለያዩ ጣዖቶችን ነው፣ የተለያዩ አማልክትን ነው የሚያመልኩት። ኢማን የሌለው ሰው በሚያስብበት አስተሳሰብ ነው ያሰቡት። ከዛ ምን አሉ፣ በፍጹም ጥፋተኛ አይደለሽም አንቺ፣ ጥፋተኛማ እሱ ነው፣ አገልጋይሽ ነው፣ ባሪያሽ ነው፣ አንቺ የምታዥው ነገር መታዘዝ ነበረበት አሉ። ጭራሽ ከእሷ ጎን ማለት ነው ወገኑ ማለት ነው ከእሷ የእሷ አጋዦች የእሷ ጓደኞች ሆኑ። መታዘዝ አለበት ጭራሽ ብሎ ዩሱፍን መከሩት ታዛዥን የምታዝህን ባለቤትህ አዛዥህ አለቃ የምታዝህን ነገር ፈጽም እንጂ አገልጋይ እኮ የጌታውን ትእዛዝ የመፈጸም ግዴታ አለበት ብሎ ጭራሽ ዩሱፍን አለይሂ ሰላምን መምከር ጀመሩ መጥፎ ነገር እንዲያደርግ አላህን የሚያስቆጣ ተግባር እንዲፈጽም ማለት ነው ከዛ ምን አለ፣ እኒ መዓዝ እንደተለመደው አላህ የከለከለውን አላህ ያላዘዘውን ነገር ከመፈጸም በአላህ ጠበቃለሁ። በፍጹም አልሰማም አለ። ቅድም ምን ተነጋገርን ነበር? ሁሉም ትዕዛዝ ከአላህ ትዕዛዝ በታች ነው። እምቢ አለ ማለት ነው። ተመካከሩበት። ምን ተመካከሩበት? ዩሱፍ ዓለይሂ ሰላም ይሄን ትዕዛዝ የማይፈጽም ከሆነ መታሰር አለበት አሉ። ባለቤቷም ጋር ተማከሩ። ከተማው ላይ አሁንም ስማቸው መጥፋት ጀመረ። ሰው ሁሉ ስለ እነሱ ሲያወራ፣ በቃ ይህንን ወሬ ሁሉ የምንቋጨው ዩሱፍ ዓለይህ ሰላም ወንጀለኛ ነው የማይታዘዝ ነው ብለን በዚህ ሀሳብን ዩሱፍን እስር ቤት ካልወረወር ሰው ስለኛ ማውራቱን አያቆምም፣ አሉና ዩሱፍን ዓለይህ ሰላም በእስር ቤት ማስፈራሪያ ጀመሩ። የማትታዘዝ ከሆነ እስር ቤት ትገባለህ አሉ።

የአላህን ትዕዛዝ ብቻ ነው ፈጽመው። በወንጀል አልተባበረም ስላለ እስር ቤት ወረወሩት እስከ ተወሰነ ጊዜ፣ እነሱም እዛው እስር ቤት እንዲቆይ ወሰኑበት። እስር ቤት በሚገባ ሰዓት ወደ ከለማሁ ስትጅኑ ፈተያን እንግዲህ እስር ቤት ውስጥ ተወረወረ ማለት ነው። ከየት መጣ? ያን ሁሉ መከራ ሳለፈ ጉድጓድ ገባ፣ ከጉድጓድ ወጥቶ ቤተ መንግስት ውስጥ ዘና ብሎ ተደስቶ እየኖረ ከዛ ከተድላ ህይወት ደግሞ መልሶ አሁን ደግሞ መልሶ የት እስር ቤት ጨለማ ውስጥ ምንም ነገር የሌለበት ውስጥ እዛ እስር ቤት ውስጥ ደግሞ ምን አለ? ታሳሪዎቹ ግማሾቹ ሰው የገደሉ፣ ግማሾቹ የሰው ንብረት የሚዘርፉ አጭበርባሪዎች፣ በጣም በርካታ ወንጀሎችን የፈጸሙ ሰዎች ናቸው እዛ ውስጥ ያሉት። እነዛ ወንጀለኞች ውስጥ አንድ ንጹህ ሰው ምንም ወንጀል የሌለበት አላህም በብቻዬን ነት የሚያልቅ የሚያመልክ ለሰዎች መልካም ነገር የሚያደርግ ለሰው መልካም የሚመኝ ጥሩ የሆነ ሰው ነው። እነዛ መጥፎ ሰዎች እስከተቱት እስር ቤት በሚገባ ሰዓት ግን ሁለት ሰዎችን ደግሞ አገኘ። በተጨማሪ ከሌሎቹ ታሳሪዎች በተጨማሪ ማለት ነው። ወደ ከለማ ሲጅኑ ፈተያን ቃለ አሐድሁማ ሁለት ወጣቶች እዛ እስር ቤት ውስጥ ገቡ ማለት ነው። እሱ በገባበት አካባቢ እዛው እስር ቤት እያሉ እነዛ ወጣቶች ህልም ተመለከቱ። ሁለቱም ህልም አዩ ማለት ነው። ዩሱፍ ዐለይሂ ሰላም ምን ይችላል ብያችሁ ነበር? የህልም ፍቺ መፍታት የሚችል አላህ ሱብሓነሁ ወተዓላ የዚህን እውቀት የሰጠው ሰው ነው ዩሱፍ ዐለይሂ ሰላም። ከዛ በኋላ ህልማቸውን አይተው ዩሱፍ ዐለይሂ ሰላም ዘንድ መጥተው ፍታልን ይሄን ህልማችንን መልካም ሰው ትመስለናለህ ብለው ለዩሱፍ ዐለይሂ ሰላም ህልማቸውን ነገሩት ማለት ነው። ዛሬ ጸጥ ስለገደበን፣ ህልማቸው ምን ነበር፣ እንዴት ፈታላቸው፣ ሁለቱ ሰዎችስ ምን ነበሩ የሚለውን ነገር በቀጣዩ ክፍላችን እንመለከተዋለን። የዛሬውን ክፍላችንን ከማጠናቀቃችን በፊት ዛሬ ከተማርነው ትምህርት እንደ ማጠቃለያ ምን ምን ተማርን የሚለውን ነገር፣ እምትለን ነገር ካለ ካንተ እንሰማለን ማለት ነው። ከዛ ደግሞ ወደሱ እንሄዳለን። ነብዩ ዩሱፍ ጠጠሩ ነገር

እጃቸውን ሲቆርጡ የነበረው በምን ምክንያት ነበረ? ጀሚል ኢንሻላህ፣ በጥቅሉ ይህን ያክል እንትን ካልን አጠቃላይ ዩሱፍ ዓለይሂ ሰላም በታማኝነቱ በመልካምነቱ እዛ እነሱ ጋር በሚኖር ሰዓት እነሱ ኢማን የማያውቁ እስልምናን ያልተረዱ መልካምና መጥፎ በደንብ ያለዩ ናቸው፣ እንደ ዩሱፍ ዓለይሂ ሰላም አይደሉም እና እነሱም ለሚፈልጉት አላህ ሱብሐነሁ ወተዓላ ለማይወደው ተግባር እንዲፈጽም በሚያዙ ሰዓት ዩሱፍ ዓለይሂ ሰላም አልታዘዝም በማለቱ ያንን እንደ ወንጀል ቆጥረው እስር ቤት አስገብተውታል ማለት ነው። አሁን በዩሱፍ ሕይወት ላይ የተለያየ ገጽታ ያለው ታሪክ እየተፈጠረ ነው ማለት ነው። መጀመሪያ ወንድሞቹ እንደዛ አንገላትፍና ነፃ ወጣሁኝ ብሎ ደግሞ ቤተ መንግስቱ ደግሞ ዘና ያለ ደግሞ ሌላ ፈተና ገጥሞት እስር ቤት እንደገባና ሁለቱን የሕይወት ገጾች

በልጹነውና ልጁ ሲፈጠሩ ካስተዳደጋቸው ክፉ ደግሊማሩ ጥያቄ ያላቸው በውሉ ባዳሩ ደጋጉን ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው፣ ደጋጉን ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው።